ጀናቤ ወርድና ና ረከዓት እሰግዳለሁ አለች። የሴተኛ አዳሪዎችን ታሪክ የምንሰራበት ከሆነ ቢሮ ጋራ በጣም ሁሌ ይገርመኛል፣ ሁሌ ይገርመኛል አላቅም። በዚህ አጋጣሚ ሚዲያ ነው እቺ ሴት ይህንን ታሪክ ትሰማ ይሆናል። በጣም ፈልጌ ያጣኋት ሴት ናት እና ዳታ ስንሰራ እኔ እንደዚህ አይነት ቦታ ላይ ሙስሊም ሴቶች አገኛ እንግዲህ የእኔ አዌርነስ ነው። ሙስሊም ሴቶች አገኛለሁ ብዬ ገምቼ አላቅም። ለምን አላቅም አትጠይቀኝ፣ ምክንያቱን እኔም አላውቀውም እና ደነገጥኩ። ሲስራ ውስጣው እና ይሄ ኤች አይ ቪ ጋር ትራንስሚት ዲዝ ከሚተላለ ተላላፊ በሽታዎች ናምን ጋር ቻ የሆነ ነገር እየሰራ ነው። አንደኛ ምንድን ነው እዚህ ነገሮች የከተታቸው እነሱ እንዴት ገቡ? ይሄ በተለይ ትራውማን ይሄ ፓረንቲንግ ላይ ያሉ ክፍተቶችን የምታይበት ቦታ ነው። እሱ ቦታ ሴት ልጅ በደረሰባት አንድ ተራ የአንድ ቀን ትራውማ እድሜ ህይወቷን በሙሉ የሚበላሽበት አጋጣሚ እና ብዙ ፋይንዲንጎች የተገኙበት ነው። አሁን ስለ ጥናቱ አይደለም ወሬው እና እቺን ሴት አግኝቻት በጣም ሾክ አረኩ እና ቀን ቀን እኛን ስታገኘን ምናምን ሂጃብ ትለብሳለች። ቀን ቀን አሁን እኛ ቀን ነው ምን ሄደው ዛ ኤሪያቸው ላይ እና ሂጃብ ትለ ሙስሊም አለች ተብላ ስትመጣ ደነገጥኩ። ቢያንስ ሂጃቡን አብል ሶሪ፣ ሙሉ ለሙሉ ጥፋቴ ነው አቅባለው። እንግዲህ የዛሬ አስር ዓመት ከድቤ ላይ አስር ዓመት ቀንስ፣ በአስር ዓመት ብዙ አድጌያለው እና ሂጃቡን ብታወልቀው በቃ ተመኘው። በቃ እዛ ተራ ውስጥ እሷን ማየት ካለ መፈለግ ማለት ነው። አይ ተቀራረብን፣ ብዙ ጊዜ እንሄድ ነው ከሁለት ሳምንት በላይ በቀን እስከ ሁለት እስከ ሶስት የሚሄድንባቸው ጊዜዎች አንና ልቤ ቀረዘች ልጅ ጋራ በጣም በቃ ልብ አይቀርም። ናሄድኩ የግል ስልኳን ወሰድኩ እንድደዋወል ነበረ። የሚያስፈልጋትን ነገር ከዚህ ነገር መውጣት ትፈልጋለች በጣም ስትራግል እያደረገች ነው የነገረችኝ። ታሪክ ግን እኔን አላቅም የቤዛሬ እንዳስተምርበት ተፈልጎ ይሆናል ብዬ እኔ የገመትኩት። አንተ ከወንጀል ጋር ስታገናኘው ስሚማት ያለች ኤቭሪ ናይት አለችኝ ኤቭሪ ይሄ የሚቆሸሽባቸው ሌሊቶቹን ሁሌ የተነስቼ ጀናቤን ወርድና ረካቴ ይሰግዳለ ሆነች ላሉላኩት ማለት ሰምቲንግ ለእኔ ከአቅሌ በላይ ነው። ሾክ ያደርገኝ ይሄ ላይክ አሁን ታስባለህ አንተ አሁን የሆነ ሴት እንደዚህ በቃ ሰውነቷ ምናምን ተብለ ስታስብ ቀይ የሆነ ውድቅድቅ ያሉ ነገር አይደለ የምናስበው ረ በቃ ጀጅ አርገናቸው ጨርሰናል። እኛ አንደኛ ምንድነው እዛ ጋ የመጣቸውን አናውቅም። እሱ ራሱ ሌላ አንድ ስራ ይፈልጋል እንደ አገርም እንደ ወገንም ከእያንዳንዷ ሴት ጋር መስራት እፈልጋለሁ። አላህ ነገሮችን ቢያቀልልኝ እያንዳንዱን አግኝቼ በቃ የሆነ ይሄ ዊሽ ነው። በቃ ማንም ሴት ምንም ሃይማኖት ስትኑር ይሄ ገላን ወደ መሸጥ ሌቭል የወረደችው አንድ ጋር ከብዷት ነው። ከዛ ሱስ ሆነ ቀደም እንዳልኩ ነው በቃ ውጡ። ከዛ ነገር ለመና ሚለምኑ ሰዎች አዘኝዶ ዘዴ ሱስ እንደሚሆንባቸው ታውቃለህ ታውቃለህ መንገድ ላይ የወደቁ ሰዎችን አንስተህ ስራ ሲይዘህ ምናምናምን ይሄ በደንብ ቴራፒ ሰተህ እስክታወጣቸው ድረስ እየተደበቁ ይለምናሉ። ሲስተም አዲክሽን የሚባል አለ። በቃ የሆነ ሲስተሙ ነው አዲክት ያደረጋቸው ሄዶ ምናምን ሰው መጠቀእን ያሳፍራል። ሰው ፊት መቆ ያሳፍራል። ገላ መሸጥ ምን ከተታቸው ሌላ ነገር ነው። ከዛ በኋላ መውጣት ወደማይችሉበት ገመድ ነው የሚባለው ሰንሰለት ውስጥ ገቡ። ቁጭ ብለው ከራሳቸው ጋር ባወሩ ቁጥር እነግርሃለሁ፣ ሰላም የላቸውም ይህን ነገሮች አንድ ነገር ግን አለችኝ። በቃ አንድ ሙስሊም እህቴን ካገኘው ምነግርሽ ሁሌ ጀናባ ይና አወርዳለሁ እስላይክ ስብሐነከ ያላ ምን አረኩን ያልኩትላ ምን አረኩ። አቀፍኳት፣ ተላቀስን፣ ሳምኳት በቃ ተቃጠፈ። ርጅም ሰዓት አለቀሰን፣ እሷም አለቀሰች። ለእኔ የሆነ ደሳለኝ መንገር ፈለገች። እንዲህም እኮ እንኖራለን እናንተ እንደምታስቡ ብቻ አይደለም። እና እኔ ምናልባትም ሂጃብሽን አውልቂ ቀን ቀን